ሰላም ሰላም፣ እንደምን አላችሁ? ውድ የኢትዮ ቲቪ ዩቲዩብ ቻናላችን ቤተሰቦች ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቪ ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶችን በቀላሉ ታገኛላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ከእኛ ጋር በአጭር ጊዜ ውስጥ መልመድ መማር የምትፈልጉት አማርኛ፣ እንግሊዝኛ እና ኦሮምኛ መማር የምትፈልጉት በታች ባስቀመጥነው ስልክ እየደወላችሁ ከእኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ መማር ትችላላችሁ ማለት ነው ቤተሰቦቻችን። በኢሞ በዋትሳፕ በቴሌግራም እንዲሁም ሌሎቹን የዙም አፕሊኬሽኖቹን ተጠቅመን እያስተማርን እንገኛለን። በአጭር ጊዜ ውስጥ መልመድ መጻፍና ማንበብ ችላችሁ መውጣት የምትፈልጉት መጀመር መመዝገብ ትችላላችሁ ማለት ነው ቤተሰቦቻችን። ዛሬም እንደተለመደው በጣም አሪፍና አስተማሪ የሆነ ቪዲዮ ነው ይጀላችሁ የመጣውት። ቤተሰቦቻችን ያው እንደምታውቁት አብዛኛው ተማሪ ፊደላቶችን ያውቃል። ግን መጨረሻ ላይ ስምንተኛ ላይ የምትመጧ ፊደል አለች በእያንዳንዱ ቤተሰቦች ላይ ያ ፊደላቶች ምንድነው የሚባሉት? ውስብስብ ፊደላቱ ወይም በተለምዶ ዲቃላ ሆሄያት የምንላቸው ፊደላቶች ናቸው ማለት ነው። አብዛኛው ተማሪ ማንበብ ይችላለው መጻፍም ይሞክራለሁ። ግን መጨረሻ ላይ የሚመጡ እንደ ስምንተኛ የሚመጡ ፊደላቶች ምናምን እነሱን ለይቼ አላቅም ምናምን ይላሉ እና እዚህ ጋር ደግሞ ድቃላ ሆሄያት ወይም ውስብስብ ፊደላት የምንላችሁ በየቤተሰባቸው ያሉትን ሁሉንም ይዤላችሁ መጥቻለሁ ማለት ነው። ስለዚህ እነሱን አይተን በእነሱ ተጠቅመን ደግሞ ቃላቶችን እየመሰረት እናያለን ማለት ነው። አጠራሩ እንዳይከብዳችሁ በዚህ ትለማመዳላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። የአብዛኞቻችሁ ጥያቄ እንደሆነ ግልጽ ነው። ስለዚህ አሁን ቀጥታ ወደ ቪዲዮ እንገባለን። እያንዳንዷን እያየን እየተማርን እንሄዳለን ማለት ነው። እናንተ ደብተርና እስክሪፕቷ አዘጋጅታችሁ እንደተለመደው እየጻፋችሁ ትቀጥላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ በዚህ በኩል ያሉት ፊደላቶች ናቸው። ያው ውስብስብ ፊደላቶች ወይም ዲቃላ ሆሄያት የምንላቸው ናቸው ማለት ነው። እዚህ ጋር ያሉት ደግሞ በነጩ በኩል ያሉት ከነሱ የተመሰረቱ ቃላቶች ናቸው ማለት ነው። ስለዚህ ባለሁለት፣ ባለሶስት፣ ባለ ባለ አራት ቃላቶች አሉ። እነሱን እያንዳንዱን እያየ እንሄዳለን ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። መጀመሪያ ፊደላቶቹን እስኪ አንደ እንቆጥራቸው ሏ፣ ሟ፣ ሷ፣ ሿ ሯ ቷ ቿ አያችሁ ን ኳ ዟ ጓ ጧ ስለዚህ እነኚም ፊደላቶች ናቸው ማለት ነው አጠራራቸው ምንድን ነው ቤተሰቦቻችን ለምሳሌ ለቤተሰብ ሉዋ ለማለት ለቤተሰብ ሁለተኛዋ ፊደል አለች አይደለ ልክ እሷን ተጠቅመን ሉ ፊደል እንደዚህ የምትጻፈውን ማለት ነው እሷን ተጠቅመን ከዛ ደግሞ ዋ ፊደል ወይ ቤተሰብ አራተኛው መጨመር ማለት ነው በየቤተሰቦቻቸው ሁለተኛ ፊደል ወስደን ከዛ ዋ ፊደል እየጨመርን ነው የምንጠራው ማለት ነው ለምሳሌ ሉ ዋ ሉዋ ሙ ዋ ሙዋ እንደዛ እያለ እንጠራለን ማለት ነው ቤተሰቦቻችን በጣም አሪፍ ሰዎ አሁን እያንዳንዱን እያየን እንዳለን ቃላቶቹን እያየን ነው የምንሄደው። እነህ ባለ ሁለቶች ናቸው። እዚህ ጋር ባለ ሶስቶች አሉ። ባለ ሶስትም እዚህ ጋር ማለ በአራቶች አሉ። ስለዚህ እያንዳንዱን እያየን ነው የምንሄደው። የመጀመሪያው ለምሳሌ ባ ሏ አያቸው። ከቤተሰብ ቤተሰብ ባ ፊደል አለች። ከዛ ሏ ፊደል ደግሞ እዚች ጋር ያለችው የመጀመሪያው ሏን ተጠቅመን ባሏ አያቸው። ባሏ ብለን የመጀመሪያውን አይተናል ማለት ነው። ሁለተኛዋ ደግሞ ስ ሟ ስ ሟ አያችሁ። ስ ስሟ ማን ትባላለች? ወይም ስሟ ማን ነው? ወይም ስሟ እገሊት ናት ብለን ማውራት እንችላለን። ለምሳሌ ሶ ስሟ ብለን እናነባለን ማለት ነው። በጣም አሪፍ። ሶ ሲፊ ደላ አለች። ከዛ ሜ ቤተሰብ ደግሞ ሟ፣ እዚች ጋር ያለችው ሟ ተጠቅመን ስሟ ብለን ጽፈናል ማለት ነው። ሁለተኛ። በጣም አሪፍ። ሶስተኛ ደግሞ ኢ ፊደላ አለች ከዛ ሷ ከአ ቤተሰብ ኢፊደል ከዛ ከሴ ቤተሰብ ደግሞ ሷ ፊደል ልትሆን ትችላለች። ወይም ከእሳቱ ሴ ቤተሰብ ሷ ተጠቅመን እሷ ብለን እንጽፋለን ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አራተኛዋ ደግሞ ልቧ፣ አያችሁ ልቧ። ስለዚህ አራተኛዋ ምንድን ያልናት ልቧ፣ አያችሁ ልቧ። እዚህ ጋር አሁን ልባ ብላችሁ ካነበባችሁ ትክክል አይደለም። በጣም አሪፍ እዚህ ጋር ደግሞ በኋላ በኋላ በኋላ ሁዋ ፊደል እዚች ጋር ያለችዋን ተጠቅመን በኋላ የምለውን ቃላት መጻፍ እንችላለን ማለት ነው። ቤተሰቦቻችን በጣም አሪፍ። እች ደግሞ በኋላ የምትሏን ብዙ ጊዜ እንጠቀማለን። ስለዚህ ሁዋ ፊደል እንዴት እንደምንጽፋት በደብተራችሁ እየጻፋችሁን መሞከር አለባችሁ። እንደገና ደግሞ በስልካችሁም ስጽፉ አራተኛዋ ሀ ብቻ ካስገባችሁ ትክክል አይደለም፣ ወይም መጀመሪያውን ካስገባችሁ ትክክል አይደለም። እንደዚህ ነው የምጽፈው ማለት ነው። ኦኬ፣ ቀጣይ ደግሞ ኋላ አያችሁ፣ ኋላ ኋላ ዋ ፊደል አለች። እዚች ጋ ከሄ ቤተሰብ ከዛ ላ ፊደል ጨምረን ኋላ ብለን መጻፍ ወይም ማንበብ እንችላለን ማለት ነው። ኋላ፣ በጣም አሪፍ ኦኬ። ጓ አያችሁ፣ መጀመሪያውን ነው የመጣችሁ ጓ። እዚች ጋ አብዛኞቻችሁ በስልካችሁ ላይ ላታገኙ ይችላላችሁ፣ እንደዚች አይነት ፊደል አለች ጓ የምንላት። አንዳንዶቹ ደግሞ ልታገኙ ትችላላችሁ በቀላሉ። ሶ ጉ ብለን ነው የምናነባት። ጓ ጓደኛ፣ ጓንት ለማለት ስንፈልግ እንደዚህ ነው የምንጠቀመው ማለት ነው። ስለዚህ ጓደኛ፣ ጓደኛ አያችሁ፣ ጓደኛ፣ ጓደኛ። በጣም አሪፍ ጓደኛ ብለን ጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሌላ ደግሞ ጧት ጧት ጧ ቺ ፊደል ናት ጧ ከዛ ት ከቴ ቤት ቲ ፊደል ጨምረን ጧት እያችሁ ጠዋት የምለው እንደዚህ መጻፍ እንችላለን። ካልሆነ ደግሞ ጠዋት ብለንም መጻፍ እንችላለን። እናንተ ግን ማየት ያለባቸው እዚህ ጋ እያንዳንዷ ፊደል እነኝ ድቃላ ሆሄያት ወይም ውስብስብ ፊደላት የምንላቸው ፊደላቶችን እንዴት እንደምንጠራቸው ወይም በየትኛው ቃላት ላይ እንደሚመጡ እንደሚገቡ እየተለማመዳችሁ ትሄዳላችሁ ማለት ነው። አብዛኞቹ አሁን እዚህ ጋ ተጠቅሷሉ። ከእነኝም ውጭ በሆነ ቦታ ስታገኙ አነባቡን በትክክል እንድጠሩ ያግዛቸዋል ማለት ነው። በጣም አሪፍ። ኦኬ፣ ይህን መስመር ጨርሰናል። ባለ ሁለቶቹን፣ ከዛ ደግሞ ባለ ሶስቶቹን እንጀምራለን። ዚች ጋ አ ሏት አሏት፣ ወይም አሏት። በጣም አሪፍ አሏት፣ ወይም እንደዚህ አሏት ማለት እንችላለን። ወይ የሆነ ነገር አሏት ብለን ስናወራ ልንጠቀም እንችላለን። ሶ አሏት፣ ወይም አሏት ብለን እንደዚህ እናነባለን። በጣም አሪፍ ኦኬ። ሏ ፊደል እዚች ጋር ነው የተጠቀምነው የመጀመሪያ ቤቷን ሉዋ ፊደል ተጠቅመን አሏት ብለን ጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ ሌላ ደግሞ ሙአ ቾች አያችሁ። ሙአ ቾች ለማለት ሙአ ፊደል ይሄኛው ነው የምንጠቀመው። ሙአ ከሚ ቤተሰብ እንደ ስምንተኛ ሆና ትመጣለች። ብዙ ጊዜ ሰባት ናቸው፣ ግን እነኚህ ውስብስብ ፊደላቶች የምንላቸው ሰባተኛ ላይ ወይም መጨረሻ ላይ ይመጣሉ ማለት ነው። ሙአ ቾች ለምሳሌ ሟቾ ወይም ሟቾቹ ብላችሁ ለመጻፍ ብትፈልጉ እንዴት እንደምትጽፏችሁ እናንተ ናችሁ የምታውቁት። ዛሬ አይታችሁ ሟ እንዴት መጻፍ እንዳለባችሁ በዚህ መልክ በቀላሉ ትጽፋላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሌላኛዋ ደግሞ ጥ ሷ ለ ጥሷል ጥሷል ጥሷል። ሷ ፊደል እችኛዋ ናት የተጠቀምናት ዝች ጋም ያለችው አንድ ብቻ ስለተጠቀምኩ ሷ ናት። ችግር የለም። ሶ ጥሷል ስንል እንደዚህ እንጽፋለን ማለት ነው። ማን ላይ ያለችው ሷ ፊደል ናት ማለት ነው። ኦኬ። ሌላኛዋ ደግሞ ቧን ቧ፣ አያችሁ አብዘኛው ተማሪ ይቸገራል። እዚህ ጋር ቧን ቧ የምለውን ለመጻፍ ለማንበብን በጣም ይቸገራሉ አብዘኞቹ። ሶ ቧን ቧ የምለውን ለመጻፍ ቧ ፊደል ከቤቤተሰብ ችኛን እንጠቀማለን። ከዛ ኒ ከዛ አሁንም ቧ ስለዚህ ቧም ቧ ቧም ቧ ስንል እንደዚህ እንጽፋለን ማለት ነው። በጣም አሪፍ። ኦኬ ሌላ ደግሞ ሆ ኗ ል ሆኗል አያችሁ ሆኗል ስንል እዚች ጋ አሁን ሆኗል ስንል የትኛዋን ድቃላ አድርገን ተጠቀምነት? መሀል ላይ ያለችው ኗ ብለን አያችሁ ኔ ቤተሰብ ኗ ሆኗል ሆኗል ብለን ተጠቅመናል ማለት ነው። ሆኗል ብለን ስንጽፍ ከኔ ቤተሰብ ኑዋ ፊደል እንጠቀማለን ማለት ነው። ውድ ቤተሰቦቻችን በጣም አሪፍ ኦኬ። ሌላ ደግሞ ሆ ዷ ሆ ዷ አያችሁ። ሆ ድዋ ስንል ዱዋ ፊደል እንዝች ጋለችው ነው የተጠቀምናት ከሀ ቤተሰብ ሆ ፊደል ተጠቀመን ከዛ ደግሞ ድዋ ፊደል ከዚህ ተጠቀመን ሆ ዷ ብለን ጽፈናል ማለት ነው። በጣም ሆ ዷ ሌላ ደግሞ ተጓዥ በጣም አሪፍ ተጓዥ። ተጓዥ ስንል ጎ የመጨረሻውን ከተጠቀምን ትክክል አይደለም። ስለዚህ ጓ ፊደል ነው የምንጠቀማት። ጓ በጣም አሪፍ ሶ ተጓዥ ስንል እንደዚህ እንጽፋለን ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። እዚች ጋር ደግሞ ስጧቸው፣ ስጧቸው፣ አያችሁ የሆነ ሰው አንቱ ብላችሁ ስትጠሩ ወይም ከአንድና ከዛ በላይ የሆነ ሰው የሆነ ነገር ስጧቸው ለማለት ስትፈልጉ ስጧቸው። ያችሁ፣ ስጧቸው ስጧቸው ስንል ቋ ፊደል እዚች ጋልችን ቋ ተጠቅመናል ማለት ነው። ቤተሰቦች ከውስብስብ ፊደላት ቁ ፊደል ችኛን ተጠቅመናል ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ሁለት ፓርቶቹን ጨርሰናል። ሌላ ደግሞ ሁለት ፓርት ይቀረናል ማለት ነው። እነሱንም በደንብ አድርገን አሁን እናያቸዋለን ማለት ነው። ቤተሰቦቻችን በጣም አሪፍ። እዚች ችጋ ደግሞ ችሏል። ችሏል ስንል ሉዋ ፊደል የትኛዋ ናት? እዚች ችጋ ያለችው ከውስብስብ ፊደላቶች ሉዋ ፊደል ተጠቅመን ችሏል ብለን መጻፍ እንችላል። ችሏል፣ አያችሁ? ችሏል በጣም አሪፍ። ኦኬ ሌላ ደግሞ አ ሟልተው አሟልቶ ያችሁ የሆነ ነገር አሟልቶ ገባ ወይም የሆነ ነገር አሟልቶ እዛ ላይ ደረሰ ለማለት ስንፈልግ አሟልቶ የሚል ቃላት ልንጠቀም እንችላለን። እዚህ ጋ ስንጽፍ መጠቀም ብቻ ሳይሆን የሆነ ቦታ ላይ ስናነብ፣ በሆነ መጽሐፍ ውስጥ ሊሆን ይችላል፣ ከየትኛውም ነገር ውስጥ ስናነብ እንደዚህ አይነት ቃላቶችን በቀላሉ እናገኛቸዋለን ማለት ነው። አሟልቶ አሟልቶ ስንል እንደዚህ እንጽፋለን ማለት ነው። ቤተሰቦቻችን በጣም አሪፍ ሰው። አሟልቶ ለማለት ሟ ፊደል ከዚች ተጠቅመናል ማለት ነው። እዚች ጋር ያለችውን ሟ ፊደል ተጠቅመን አሟልቶ የሚል ቃላት መስርተናል ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። እዚች ጋር ደግሞ ሁለት ተመሳሳይ ፊደላቶች አሉ። አ ሿ ሿ ም አ ሿ ሿ ም አ ሿ ሿ ማለት እንዴት እንደተሾመ እንዴት እንደሾሙት ምናምን የሚያሳይ ማለት ነው። አሸዋሸዋም ኦኬ። ሸዋሸዋ ካልነ ራሱ ሌላ ትርጉም አለ። አሁን በዚህ ሰዓት በሆነ ነገር አታልሎ ሰዎችን ብር፣ ሌላ ነገር የሚቀበሉ ሰዎች ሸዋሸዋ የሚሰሩት ምናምን እንላለን በተለምዶ ማለት ነው። ሶ አሸዋሸዋም ስንል ሁለት ሸዋ እንጠቀማለን ማለት ነው። ሁለት ሸዋ ተጠቅመን አሸዋሸዋም ብለን እንጽፋለን ማለት ነው። ሸዋ ሁለት ጊዜ ነው የተጠቀምነው። በጣም አሪፍ ኦኬ ዚች ጋ ደሞ ደግሞ ትቷል ትቷል። እሱ ስራ ትቷል። አያችሁ ስራ ትቷል፣ ወይም የሆነ ነገር ትቷል ስንል ትቷል እንላለን። ስለዚህ ቷዋ ብለን ዚች ጋ ያለችውን ቷዋ ተጠቅመናል ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ ትቷል ስንል እንደዚህ እንጽፋለን ማለት ነው። ቤተሰቦቻችን በጣም አሪፍ። ሌላ ደግሞ ሞኛ ሞኛ አያችሁ ሞ ሞ ስንል ፊደል ችኛን ተጠቅመናል ማለት ነው። ቤተሰቦቻችን በጣም አሁንም አልጨረሰም። ቤተሰቦቻችን በደንብ አድርጋችሁ እናንተ እያንዳንዷን ጣላት እያንዳንዷን ፊደል እየጻፋችሁ ነው መሞከር ያለባችሁ ማለት ነው። አሁን የማስተምራቸው ተማሪዎችን ምንድነው የማድርገው? መጀመሪያ እነኝም ፊደላቶችን አስነብባችኋለሁ። እነኝም ፊደላቶቹን እንዲያነቡ አድርጋችኋለሁ። ከዛ በኋላ ምንድነው የሚያደርጉት ቃላቶችን እየመሰረትኩ ልክ እንደዚህ እኔ እሰጣችኋለሁ። ከዛ እያነበቡ ይሞክራሉ። በትክክል ማንበብ ሲጀምሩ ደግሞ በራሳቸው እነሱን ተጠቅመው የሆነ ቃላት ከራሳቸው እንዲጽፉ እኔ ቃላቱን ነግሬ እነሱ እንዲጽፉ አደርጋቸዋለሁ። ያኔ በቀላሉ ይለምዳሉ ማለት ነው። ሶ እናንተም እንደዛ እያንዳንዷን ነገር ጽፋችሁ ከዛ ደግሞ ሌላ ቀን በራሳችሁ ስጽፉ እየተልማመዳችሁ ትሄዳላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ፣ እዚች ጋር ደግሞ ይዟል አያችሁ ይዟል ይዟል የሆነ ነገር ይዟል ስንል ይዟል ዟ ፊደል ከዚች እንጠቀማለን ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ ይዟል የምለውን እንደዚህ መጻፍ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ ሌላ ደግሞ እዚች ጋ አ ጓጊ አ አጓጊ አጓጊ ስንል ጊ ፊደል አሁንም ከጌ ቤተሰብ ጓ ፊደል እንጠቀማለን አጓጊ አጓጊ ብለን እንደዚህ መጻፍ እንችላለን ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ገጿ ገጿ ገጿ ገጿ ስንል ከጽህ ቤት ጿ ፊደል እንጠቀማለን ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ወደ መጨረሻ አካባቢ ደርሰናል። ዝቺ ጋ አንድ መስመር ብቻ ቀርታለች። እሷን አይተን ጨረሳለን ማለት ነው ቤተሰቦቻችን። የመጀመሪያዋ ባለ ባለአራት ናት ይህ ሏታል ይሏታል አያችሁ፣ ይሏታል ይሏታል ይሏታል ስንል ሉዋ ፊደል አሁንም ከመጀመሪያው ተጠቅመናል ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሌላ ደግሞ አሟሟት፣ አሟሟት፣ አሟሟት አገሮኝ ሰው ሰው እስከሆነ ድረስ መሞቱ አይቀርም። ስለዚህ ሰው ስሞት አሟሟቷ ወይም አሟሟቱ እንደዚህ እያለን እንጽፋለን። ሶ አሟሟቷ ወይም የሞተችበት መንገድ ምናምን ብለን ስንጽፍ ወይም ስናነብ በሆነ ቦታ ላይ እንደዚህ ከመጣ አሟሟት ብለን እናነባለን ማለት ነው ቤተሰቦቻችን። ስለዚህ ከሜ ቤተሰብ ሟ ፊደል ሁለት ጊዜ ተጠቅመናል ማለት ነው። አሟሟት ብለን እንደዚህ ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ። ሌላ ደግሞ ቋንቋ አያችሁ፣ ቋንቋ ቋንቋ አያችሁ፣ ቋንቋ ወይም ላንጉዌጅ የምንለው ማለት ነው። ቋንቋ ስንል ከቀይ ቤተሰብ ቋ ፊደል ሁለት ጊዜ ነው የምንጠቀመው ማለት ነው ቤተሰቦቻችን። ከቀይ ቤተሰብ ቋ ፊደል ሁለት ጊዜ ተጠቅመን መሀል ላይ ደግሞ እኒ ፊደል አለች። ቋንቋ ወይም ላንጓጅ እንደምንለው ማለት ነው። ስለዚህ አማርኛ ቋንቋ፣ እንግሊዝኛ ቋንቋ እንደምንለው ቋንቋ ብለን እንደዚህ መጻፍ እንችላለን ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሌላኛዋ ደግሞ ቤተሰቦቿ አያችሁ፣ መጨረሻ ላይ ያለችው ቹዋ ፊደል ሶ ቹዋ ፊደል ማለት እዚች ያለችው ናት ማለት ነው። ቹዋ ቤተሰቦቿ አያችሁ እያንዳንዱ ቤተሰብ ላይ እነኚህ ፊደላቶች አሉ። እነሱም ደግሞ በአማርኛ እንጠቀማቸዋለን ማለት ነው። ሰው መጠቀም ሲያስፈልግን እነኚህ ፊደላቶቹን ስንጽፍም ስናነብን ማስተዋል አለብን ማለት ነው። ቤተሰቦቻችን በጣም አሪፍ ሰው ቤተሰቦቿ ብለን ለመጻፍ ቿ ፊደል ከቼ ቤተሰብ መጨረሻዋን ተጠቅመናል ማለት ነው። ማለትም ድቃላ ሆሄያት ተጠቅመናል ማለት ነው። ስለዚህ ከቼ ቤተሰብ ቹዋ ፊደል ከድቃላ ሆሄያት ተጠቅመን ቤተሰቦቿ የሚለውን እንደዚህ ጽፈናል ማለት ነው። ቤተሰቦቻችን በጣም አሪፍ። ሌላ ደግሞ አኳያ አኳያ፣ አያችሁ አኳያ ስንል ከኬ ቤት ኳ ፊደልችን መጠቀም አለብን ማለት ኳ። አካያ ይላል ካ ብቻ ብንጠቀም ኖሮ። የግድ ኳ ነው መጠቀም ያለብን አኳያ ለማለት ኳያ የሚለውን እንደዚህ እንጽፋለን ማለት ነው። ቤተሰቦቻችን በጣም አሪፍ። ሌላ ደግሞ ልጇን፣ ልጇን አያችሁ። ልጇን ስንል ጁዋ የሚል ድምፅ አለ ማለት። ስለዚህ ማስገባት አለብን። ከዚች መተን አስታውሰን የጄ ቤተሰብ ድቃላ ሆሄያት መካከል የምትጠቀስ ጇ ፊደል አለች። እሷን እንጠቀማለን ማለት ነው። ልጇን ብለን እንደዚህ ይጽፈናል። በጣም አሪፍ። ሌላ ደግሞ አሁንም ከገ ቤተሰብ ጓ እንጠቀማለን። ማጓጓዣ ማጓጓዣ፣ ያችሁ የሆነ እቃ ማጓጓዣ ወይም የሆነ ነገር ማጓጓዣ ሊሆን ይችላል። ስለዚህ ከገ ቤተሰብ ድቃላ ሆሄያት የሆነችውን ጓ እንጠቀማለን ማለት ነው። ቤተሰቦቻችን በጣም አሪፍ። ማጓጓዣ ማጓጓዣ ብለን እንደዚህ ተጠቅመናል ማለት ነው። ቤተሰቦቻችን ስታነቡም ስትጽፉም ማስተዋል አለባችሁ ማለት ነው። ዲቃላዎቹን የቱ ጋር እንደምንጠቀማቸው አጠራራቸው እንዴት እንደሆነ በደንብ ማጥናት ይጠበቅባችኋል ማለት ነው። ቤተሰቦቻችን በጣም አሪፍ አሁን መጨረሻ ላይ ደርሰናል። መጨረሻ ላይ ደግሞ ፏ ፏ ፊደል አለች ከፌ ቤተሰብ። ስለዚህ ፏ ፏ ቴ አያችሁ ፏ ፏ ፏቴ ስንል ከፌ ቤተሰብ ፏ ዲቃላ ሆሄያት የሆነችን ፊደል ሁለት ጊዜ ተጠቅመን ቴ ፊደል ስንጨምር ፏ ፏቴ የሚል ድምፅ ይመጣል ማለት ነው። ቤተሰቦቻችን በጣም አሪፍ በጣም ድንቅና አሪፍ የሆኑ ቃላቶች ናቸው። እነኝን ቃላቶችን በትክክል ካነበባችሁ ከሞከራችሁ ሁሉንም ዲቃላ ሆሄያት ወይም ውስብስብ ፊደላት የምንላቸውን ለይታችሁ ማወቅ ትችላላችሁ ማለት ነው። ቤተሰቦቻችን ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ ማድረግ እንዳረሱ እንደገና ደግሞ ልክ እንደ እናንተ መማር ለሚፈልጉት ሼር በማድረግ ላይክ በማድረግ ቪዲዮን እኛንም አበረታቱ። እንግሊዝኛ እና አማርኛ፣ ሌሎቹን የኦሮምኛ ትምህርቶቹን ቢሆን በአጭር ጊዜ ውስጥ መጻፍና ማንበብ ችላችሁ በትንሽ ወራቶች ውስጥ መውጣት የምትፈልጉት እኛ ጋር እየተማሩ የቆዩ ተማሪዎች አሉ። እንደገና ደግሞ ተምሮ የወጡትም የሚፈልጉትን ጨርሶ ሌላ ነገር እየተማሩ ያሉ ተማሪዎችም አሉ። ከነሱ ጋር ተቀላቀላችሁ መማር የምትፈልጉት በታች ባስቀመጠ ነው ስልክ እየደወላችሁ መጀመር መማር መመዝገብ ትችላላችሁ ማለት ነው። ጥያቄ ካላችሁ መጠየቅ ኮመንት ላይ ማስቀመጥ ትችላላችሁ። እንደገና ደግሞ ቪዲዮቻችን እያያችሁ ላይክም ስለሚታደጉን ኮመንት ስለሚታደረጉን ከልብ እናመሰግናለን። አሁንም ቤተሰቦች ሌሎች ቪዲዮዎችን ወጥቶ እንድታይ የእናንተ ኮመንት ላይክ ያስፈልጋል ማለት ነው። ስለዚህ ድጋፋችሁ እንዳይለይ በሌላ ቀን በሌላ ቪዲዮ እስክንድመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።